ደግሞም ተሳክቶላቸዋል። እንግዲህ እንደሚታወቀው አብርሽና እሩታ ዱባይ በሰላሳ ቀለበት ፕሮግራም አላቸው። ለዛም ደግሞ አብርሽ ቀደም ብሎ ማስታወቂያ ሲሰራ ነበር እየቆየው እሱም የእሱ ወዳጆች እና አድናቂዎች የሆኑ በተለያዩ የዓለም ሀገራት የምትገኙ ልጆች ፕሮግራሜ ላይ መገኘት ትችላላችሁ፣ ሁላችሁንም ጠርቻቸዋለሁ ብሎ ማስታወቂያ ሰርቷል። የዛሬ ሶስት ቀን አራት ቀን እንደዛ አካባቢ ማለት ነው። እንግዲህ ያውቀውንም እየደረሰ እንደመሆኑ እነሱም ተፍተፍ እያሉ ነው። እንደዚሁም ከቅርብ ጓደኞቻቸው የትኬት ስጦታ፣ የበግ ስጦታ ገና ካሁኑ እየጎረፈላቸው ነው። ይህንንም ደግሞ ቪዲዮ ስለሰራውላችሁ የምታውቁትን ነገር ነው። ነገር ግን ዛሬ ሩታና አብርሽ ሩታና ይሳቅ ያሰቡት ተንኮል ምንድን ነው? አብርሽን ሩታ መሄድ እንደማትፈልግ ጉዞውን እንደሰረዘችው ነበረ ሊነግሩት ያሰቡት ማለት ነው። እንግዲህ አብርሽም አገራ ማን ነው ብሎ ሲመጣ ሩታ ምንድን ነው ያለችው? ዱባይ ድረስ መሄድ እንደማትፈልግ ይሄ ሁሉ ወጪ ተገቢ እንዳልሆነ እና የሰሞኑ ግርግር እንዳላስደሰታት ነግረዋለች። እሱም በጣም ነው ያዘነው። ያው እኔ እኮ ይሄን ያደረግኩት አንቺን ለማስደሰት ከሰው እኩል እንድትሆኝ ብዬ ነው እንጂ ብር ተርፎኝ አይደለም፣ እንደዚህ ብዙ ነገር ኖሮኝ አይደለም። ግን ያው ለአንቺ ስል የማልሆነው ነገር ስለሌለ አንቺን ያስደስትሻል ብዬ ስለማስብ ነው ይህን ሁሉ ነገር አድርጌ ከሀገር አውጥቼ ዱባይ ላይ ቀለበትሽን ላደርግልሽ የፈለግኩት ለዛ ነው ብሏታል። ቢሆንም ግን እሷ ይሄ ሁሉ ግርግር እንዳልተመቻት እና ይሄ ሁሉ ወጪ ተገቢ እንዳልሆነ ዱባይ ድረስ መሄድ እንደሌለባቸው እና በአጠቃላይ ምንም እንዳልተመቻት ነግረዋለች። ያው እሱም ሊያሳምናት ሞካክሮ ነበረ። ግን ያው ርታን ታውቃላችሁ የሆነ ነገር በአቋሟ ከጸናች ጸናች ነው እና ተከራክሮ እንደማያሸንፋት እያውቀን በሰዓቱ በጣም ነው ያዘነው ማለት ነው። እና ዛሬ ቬሎ ልንመርጥ ፕሮግራም ይዣለሁኝ እና ቬሎ በመመረጣችን ሰዓት ላይ ሆነሽ እንዴት ነው አልሄድም የምትይኝ? ለምን ከመጀመሪያው አልነገርሽኝም? አሁን ቦታ ካስያዝኩ በኋላ ስንትና ስንት ነገር ከጀመርኩኝ በኋላ ሁሉ ነገር ከተዘጋጀ በኋላ እንዴት ነው አልሄድም የምትይኝ ይሄ ነገር ልክ አይደለም ምናምን ብሎ ሊያሳምናት ሞክሮ ነበረ እሷ ግን ኖ ኖ ብላለች አልሄድም በቃ መሄድ የለብኝም ምንም ነገር አልታየኝም ዱባይ ሄዶ ማክበሩ ብላለች ስለዚህ አብርሽን በቆሙበት ቦታ ትቷቸው ሄዷል ይሳቅ በነገራችን ላይ ምንም አይነት ቃላት አልተናገረም ከማየት በስተቀር ማለት ነው ምክንያቱም አብርሽና ይሳቅ ተጣልተው ነበረ በሩታ ምክንያት እና በግድ ነው የታረቁት እና ይሳቅ ያ ፀባቸው ድጋሚ እንዲመለስ አይፈልግም። ከዚህ በኋላ ከተጣላኝ መቼም አይታረቀኝም ብሎ ያስባል። ለዛ ሩታና አብርሽ ሲነጋገሩ ቆሞ ማየት ነው እንጂ ምንም አይነት ቃላት አልተናገረም ማለት ነው። ስለዚህ እሱም ስላልተናገረ አብርሽ ምንም አላለውም። ያው በነገሩ ግን በጣም ተናድሯል አንደኛ ከሱጋ ስላያት ሁለተኛ ደግሞ ከሱ ጋር ሆና አልሄድም እንዳለች ስትነግረው ምናልባት ከሱ ጋር ድጋሚ መሆን ፈልጋ ነው ሊያስብ ይችላል ለማንኛውም ምልላች ፈልጌ ነው ያ ይሳቅ እና እሩታ አብረሽን ፕራንክ ለማድረግ ነው እንጂ የእምርም ጉዟቸው ተሰርዘው አይደለም ጉዟቸው ወይ ዓርብ ወይ ቅዳሜ ይጓዛሉ ማለት ነው ወይ እሁድ እና ፕሮግራሙ አልቀረም። ይሄ የተደረገው አብሬሽን ፕራንክ ለማድረግ ነው እንጂ የምር እሩታ ጉዞዋን ስለሰረዘች አይደለም። ስለዚህ ልትሄዱ አስባችሁ የነበራችሁ ልጆች ሂዱ ማለት ነው። ታገኛቸው አላችሁ በቀኑ በሰላሳ እንግዲህ መቼ እና የት እንደሆነ አልተናገሩም ማለት ቀኑ በሰላሳ እንደሆነ ቢናገሩም ዱባይ የት ከተማ ላይ እንደሆነ አልተናገሩም። የት ቦታ ላይ እንደሆነ አልተናገሩም። እሱም ደግሞ ሄደው የሚናገሩ ይመስለኛል። እና ልትሄዱ አስባችሁ አሁን ደግሞ ቀረች ሲባል ፕሮግራሙ የቀረ መስላችሁ እንዳትቀሩ። ፕሮግራሙ አልቀረም። ቀኑም አልተቀየረም። በራሱ ቀን ነው ማለት ነው። ስለዚህ እዛ ፕሮግራም ላይ ለመገኘት ደግሞ የሚጠበቀው የና አብረሽ ወዳጅ አድናቂ መሆን ብቻ ነው። ስለዚህ ምን አልተጠራሁም፣ ምን ተጠርቻለሁ ብላችሁ እንዳስቀሩ መሄድ የምትችሉ በሙሉ ሂዱና ፕሮግራማቸውን አድምቁላቸው። ተጠርሳቸዋል ማለት ነው። ሁላችሁ የተጠራችሁት እንጂ እሱ ስም አልጠቀሰም ሀገር አልጠቀሰም። ስለዚህ የእኛ አድናቂዎች ወዳጆች በሙሉ ኑ ነው ያለው። መሄድ ትችላላችሁ። ስለዚህ የትናንትናው ቪዲዮ የምርምሩት ታቀድታ ሳይሆን ፕራንክ ነበረ ማለት ነው። ጉዟቸው አልተሰረዘም፣ ይሄዳሉ እላችኋለሁ እና መሄድ የምችሉ ልጆች ሂዱ። ቀኑ አልተሰረዘም ማለት ነው።